ከሀብት ማማ ወደ ድህነት የተደረገ የቁልቁለት ጉዞ፣ ለዝግጣ ፈቅዶ እጁን የሰጠ ከፍታ፣ ባለጸግነትን መሸከም የተሳነው ትከሻ። ይህ የፒያሳው የላይን ወርቅ ቤት ባለቤት አሳዛኝ ታሪክ ነው። የቁማር ሱስ መዘዙን ማሳያ ታሪክ፣ ወርቅ ቤቱን በቁማር ተበልቶ በጭንቀት ጎዳና የወጣ ሰው ታሪክ፣ ሚስትና ልጆቹን አሜሪካ ልኮ የእሱን ማረፊያ ሸራ ያደረገ፣ ሞቷል ተብሎ ለቤተሰቡ መርዶ የተነገረለት እሱ ግን አልሞትኩም አለው። ጌርጌሴኖን ነኝ ይላል። በጠባቡ አልጋ ላይ ሆኖ ትናንትን በቁጭት እያሰበ አሜሪካ ያላችሁት ሚስትና ልጆቼ ፈልጉኝ ይላል። እነሆ መልእክቱ። እኔ ሰለሞን አለሙዳሪ እባላለሁ። የተወለድኩት ኩት በጅሮ ክፍል ሀገር ነው። ግንጭ ከተማችን ግንጭ ነው የሚባለው። ክፍል ሀገሩ ገጠሩ ገጠር ላይ የተወለድኩት በጅሮ ገበሬ ገበሬ ማህበር ይባላል እና እዛ ነው የተወለድኩት። እስከ አምስት ያህል ክፍል እዛ ነው የተማርኩት። እስከ አስራ አምስት አመት ድረስ እዛ ነው የምኖረው የነበረው። አያቶቼ ጋር ነው የምኖረው። እናቴ ወልዳኝ በአራት አመት ሄዱ ጥላኝ፣ ወደ አዲስ አበባ የመጣቸው አባትና እናቴ ተለያይተው ማለት ነው። እና አያቶቼ ጋር ነው ያደግኩት። ያለው በልጅነቴ ፈረስ ግልበ ወዳለሁ ፈረስ ጋልብ ነበር። በጣም ፈረስ ጋላቢ ነበርኩ፣ እና ከዛ በትርፍ ሰዓት ደግሞ እረኛ ነኝ። ያው መቼም መልክት የገጠል ገጠል እንደ አዲስ አበባ አይመችም። ያው መልክቱ ምኑ ምኑም ማይጣፋም ስራ ማይጣፋም ስራ ሲያለሽ ሲያርሱ አብረሽ ዘጭ ቃውት ቡካ ያለሽ ክረምቱ ደስ ይላል። እንደውም ከበጋው ክረምቱ ደስ ይላል። ክረምቱ ነው የምወደው እኔ እና ጭቃው ውስጥ እርሻው ውስጥ እና አብሬ ነው የምውለው። እርሻ ፈረስ ጋላቢ ነኝ በአዲስ አበባ እየኖርክ እያለሁ ይሄ ለገና ለጋና ትንሽ የፈረስ ጉክሴ የሚባል አለ እዛ እጫወት ነበር። ይሄ ፈረስ አለኝ ራሴ እናቴ ገስታለኝ እና ባሌ የሚባል ፈረስ አለኝ እስከ ቅርብ ጊዜም ነበረ ፈረሱ። እኔ ራሴ እዛ የሆነ ዘመድ ጋር ተውኩትና ምን እንዳደረጉት አላውቅም። ፈረሱ እንደዛ ነው። ከአምስተኛ ክፍል እያለሁ ከአምስተኛ ክፍል መጣሁ ተፈትኜ ወደ ስድስተኛ ክፍል አልፌ መጣሁ። አምስተኛ ክፍል ተፈትኜ ማለት ነው ስድስተኛ ክፍል ሚሊክ ገባሁ። ቀዳማዊ ሚሊክ የሚባል ትምህርት ቤት አለ ከቅድስተ ማርያም በታች አራት ኪሎ እስከ 8 እዛ ተማርኩን ከቀዳማዊ ሚልክ ደግሞ ዳግማዊ ሚልክ የሚባላል አርዞ አራት ኪሎ ነው ያለው እዛ ጋር ተማርኩን እስከ 12ኛ ክፍል ከስምንተኛ ድሮ እንግዲህ እንዴት መሰለች እንዳሁን ከአንድ እስከ 12ኛ ክፍል ወይም እስከ 10ኛ ክፍል አይደለም ትምህርት ቤት እስከ 8ኛ ክፍል አንድ ትምህርት ቤት ከ8ኛ ክፍል ደግሞ እስከ 12ኛ ክፍል እንደዛ ነው የነበረው እኛ ስንማር አሉ። የታሳለፍኩት ያው የልጅነት ደስ የሚል እንትን ነው። አሁን በአሁኑ ሰዓት ብትመኙም አታገኙም። እንደዛም አይመስለኝም የነበረው ወቅቱ አሁን ተማሪው አሁን የነበረው ትምህርት እና ያንን የነበረው ትምህርት አንደይት አይደለም። ያኔ ሙፈረፋል ፎርፌ የሚባል ነገር አለ፣ ብዙ ብዙ ነገር አለ፣ ብዙ ብዙ ነው። ምን በየብስኩት ቤቱ እንውላለን፣ መነን ነው የምንውለው። ጣላ ቤት ነበረ መነል ማየ ቤት የሚባል አለ፣ አበባ ቤት የሚባል አለ። እዛ ነው የምንለው እና ከሁሉ ከሁሉ ትዝ የሚለኝ አስተማሪዎችን እዛ አገኛቸዋለሁ። እንደዚህ ደግሞ ወጣችሁ መጣችሁ፣ አረ ቲቸር ሰላስን ጋብዙት ብለን ጋብዛቸው ነበር አስተማሪዎች፣ እና በእነዚህ ነገር ነው ያሳለፉ። ሚሊክ ትምህርት ቤት እኛ ስድስተኛ ክፍል እያለሁ እኛ ጎረቤት ወርቅ ቤት አላቸው ነበሩ፣ አቶ ግርማ ይክዳኔ ይባላሉ። እና እዛ ከእናቴ ጋር የሚግባ ያው ጎረቤት ናቸው ስለሚግባቡ ከሰዓት ከሰዓት ዝሏል አልኳቸው። እናቴም ጠየቀቻቸው። አረ ምን ችግር አለው እንደውም ስራ ትልም እንዳለ ሳይ ሳምንታዊ ደሞዝተኛ ትሆናለህ አሉ። ወርቅ ስራ እንግዲህ በሳምንት ነው ደሞዝ፣ ቅዳሜ ቅዳሜ ነው ደሞዝ ይሻልኩኝ ና እኔ ዘመሁ አልጀመርኩኝ ከሰዓት ከሰዓት ጧት ጧት ተማሪ ነኝ። እስከ አስሮታያ ክፍል ባለ ከስድስትኛው እስከ አስሮታያ ክፍል ባለ ውስጥ ማለት ነው። ደሞዜ በሳምንት አምስት ብር ነው፣ በወር መቶ ብር ማለት ነው። እሱ እንግዲህ በወቅቱ በጣም ብዙ ነው። ብስኩት ስሙኒ በነበረበት ሰዓት ማለት ነው በዛን ሰዓት እና ዳቦም አስር ሳንቲም ነበረ በወቅቱ። ኑሮ እርካሽ ኑሮ ልጅ እንደፈልጌ ነው። እና በዛን ሰዓት በዛ ወቅት ነው ወርቅ ሳይሰማመድ የነበርኩት። አሁን አስሮታያ ክፍል ስጨርስ ራስንቺ ለስራ የሚል ሀሳብ መጣ። እናቴ ሚያን ቡቲክ ጋስታ ሱቅ ልታረግ ሀሳብ ላይ አለች። አሁን እኔ ከእናቴ ጋር ተተናገርኩበት ምክንያቱ ወርቅ ቤት ልክፈት ወርቅ ቤል ሳንቲም ሲጨኝ አልኩኝ። ሷ ደግሞ አልሰጥም ሳንቲም ልታከሰኛለ አለች። በዛ ምክንያት ትንሽ ተጨቃጨቅን ከእናቴ ጋር። ያውስ አስተማመንኳት ብቻ ተማሪ እያሉ የማውቃት ልጅ ነበረች። ሰላማዊ ተስፋዬ ትባላለች። ምስኪያስ ድኗን ነው የምትማረው 6 ኪሎ፣ እኔ 4 ኪሎ ነው የምማረው። እሷ ነጥብ አምጥታ ዩኒቨርሲቲ ገባች። አሁን ዩኒቨርሲቲ ገባች። እንግዲህ አስቸገርኳት፣ እኔም ላግባሽ ብዬ አስቸገርኳት። በፖሊስ ሁሉ ታስሬ ያሉ በሷ የተነሳ ምክንያቱም ተማሪ ታስቸግራለች ተብዬ ታስፈርኩኝ። ወረዳ አንድ አንድ መቶ አለቃ ነበሩ በወቅቱ። ፍርድ ቤትም አላቀረቡኝ ፍርድ ቤት በወቅቱ በዛን ሰዓት እንዳሁኑ አልነበረም። እና አሁን ተይዘሽ ወዲያውኑ ፍርድ ቤት ትቀርቢ ያለሽ፣ ሶስት ቀን አስሮ ለቀቁኝ። እኔ ግን ተመልሼ እሷ ጓ ነው ምክንያቱም ፍቅር ነው። እና ያው እንግዲህ አገቧት፣ እሷንም ከአቅም በላይ ሆንኩ አገቧት። አብረን መስራችን መስራት ጀመርን። ዶክተር ነች። ዶክተር ተምራም ትምህርቷን ተመረቀች፣ ትምህርቷን ጨርሰች። ወርቅ ቤት ኃላፊ ነች። እኔ ጓ በአለሙዋን ከሳሎታች ጋር ስራለሁ፣ እሷ ኃላፊ ነች። ወርቅ ቤቱ ጋራችን ነው። አብረን እየኖርን እያለን የመጀመሪያ ልጃችን ተስፋ ይባላል ተስፋዬ ሰለሞን አለሙ ይባላል። ሁለተኛውም ደግሞ የወለደችው ወንድ ነው፣ ደረጀ ሰለሞን አለሙ ይባላል። ሶስተኛውም የወለደችው ወንድ ነው፣ ሚካኤሌ ሰለሞን አለሙ ይባላል። ልጆቻችን እንደዚህ ናቸው ስማቸውም። እድሜያቸውም በሶስት አመትና በአራት አመት ነው ልጅነታቸው። በመጀመሪያ በሶስት አመት ወለደች፣ በሁለተኛው በአራት አመት ወለደች፣ እንደገና በአራት አመት ወለደች። እና ልጆቹም ይዛ አሜሪካ ገባች። እኔ ነኝ አሜሪካ ያላኳት አሜሪካ እንድትኖር ፈልጌ ነኝ ላኳት እንጂ እሷ እንኳን መሄድ አልፈልገችም ነበር። አሁን አሜሪካ የኖረች ትደውልልኝ ነበረ እንድዋውል ነበረ አሜሪካ እንድትሄድና ልጆች እንድታስተምርልኝ ብዬ ሀሳቡን ያመጣሁት እኔ ነኝ። ልጆች አሜሪካ እንዲማሩ ነው፣ አሜሪካ እንዲያድጉ ስለፈለግኩኝ ነው። እና አሜሪካ ልጆቹን እዛ ሄደች እዛው እየኖረች እኔም ወደ ትደውልኝ ነበረ እና ከባለቤት ስለይ ወደ መጠጥ ጀመርኩኝ፣ ብዙ ብዙ ቦታ መዝናናት ጀመርኩኝ። በዛ ምክንያት ኪሳራ መጣ፣ እየከሰርኩኝ መጣው። ወርቅ ቤቱን ማካራየና ሰው ጋር ተቀጥ መስራት ጀመርኩ። ሰው ጋር ተቀጥ ሲሰራ ደግሞ ጭራሽ ጫት መቃም ጀመርኩ። ከመጠጡ አልፎ ተርፎ ጫትም እየቃምኩ እንደገና መጠጡንም እየጠጣው እየሰራው እየሰራው ብዙ አመሰት። በወቅቱ በጣም በጣም ስም ተሰምቶኝ ነበረ። አግኝቶ ማጣት ከባድ ነው እና በጣም ተሰምቶኝ ነበረ እና በጣም በሳጭ ነበረ። እንሳው ጋር እየሰራው በጣም በሳቅ ነበረ። ቢሆንም ያው ስሬን እንሰራለሁ ምንም ማለት አይደለም እያልኩኝ ይሰራ ነበር። ነገም ሌላ ቀን ነው እያልኩኝ ከዛም ይባስ ደግሞ አሁን ደግሞ ወደ ጎዳና ስወጣ ደግሞ ከዛ የባሰ ብስጭት መጣና አይምሮ ወደ መታመም ውስጥ ገባሁ ጎዳና የገባ የወጣሁት በ2009 ነው በ2009 ነው ጎዳና የወጣሁት 2012 ድረስ ጎዳና ነበርኩኝ አሁን ጎዳና ላይ ያለው በጣም ተበሳቼ አይምሮ ታማሚ ሆንኩኝ ጎዳና የወጣሁበት ምክንያቱ ፒያሳ ሀገር ፍቅር ቲያትር ቤት ፊት ለፊት ወይም ደግሞ ወደ ጊዮርጊስ ቤተክርስቲያን መሄጃ ዳገቷ አካባቢ ዜሮ አምስት የሚባል ቀበሌ ነኝ ያለሁት። ያ በልማት ምክንያት ፈረሰ በአቶ ኃይለማርያም ደሳለኝ ጊዜ እና በዛን ሰዓት ሲፈርስ እኔ ቤት አልተሰጠኝም። ስራም ቦታ ቀጥሬ የሰራሁበት የምሰራበት ቦታ ተወላከፈብኝ፣ ስራ ስራም ተደነቃቀፈብኝ እና ቀጥታ ወደ ጎዳና ህይወት ነው የወጣሁት። ምንም አደርግ አልችልም። ወደ ጎዳና ህይወት ወጣሁ። የመጀመሪያው እንግዲህ ንዴት አለ፣ ብስጭት አለ፣ አኝቶ ማጣቱ አለ። የድሮ ትዝ አለኝ እና በዛ ብስጭት በጣም ትላለኝ ጉዳን ላይ ወጣው በቃ ሙሉ ለሙሉ እና በዛ ምክንያት የአይምሮ ታማሚ ሆንኩኝ፣ ታመምኩኝ። 2009 ነው የወጣሁት እስከ 2012 ሰኔ 6 ድረስ ጎዳና ነበር። ጎዳና በጣም ይከብዳል። አግኝቶ ማጣትን መጀመሪያ እንግዲያቸው አግኝቻቸው አለው። አሁን ደግሞ በሁለተኛው ላይ ጭራሽ ጎዳና ሲወጣ እራሴን እስከ መሳት ምን እንጃ እንዴት እንደሆነ አሁን ሊገልጽልች የማልችልበት ደረጃ ላይ ያለሁት የነበረው ወቅት በወቅቱ ጎዳና ላይ ምክንያቱም ሌሊቱን ማታቂ ጭቃኙ ታቂ ምግብ ሰዓት እንኳን እንዴት ምግብ ታገኛለች ንጹህ መብላት ንጹህ መጠጣት መልበስ ያለ የለመደ ሰው ያን ሲያጣ እንግዲህ እንደሚሆን እና በጣም ይከብድ ነበረ፣ በጣም ይከብደኝ ነበረ። አሁን ለመግለጽ እራሱ በጣም ይከብደኛል፣ እና በጣም ይከብደኝ ነበረ። ጎዳና ላይ ያለው ብርዱ አለ ሙቀቱ ፀሐዩ አለ። የምትጠለይ ቦታ እንኳ የለም። በጣም ችግር ነው። እዛ ደግሞ የፈረሰበት ቦታ እንዳልኖር ደግሞ ፖሊሶች ደግሞ ከዚያ አባሩ ነበር። ፎቅ መስሪያ ነው ተብሎ ፎቅ ሊሰላ ነው ሊታጥር ነው ተብሎ ያባሩ ነበር እና መኝታ ቦታም የለም። አስፋልት ላይ ጠጋብለሽ እንዳትመኝ መኝታ ቦታ የለም። ቀንም የሆነ ቦታ ለቆጭ ካልሽ መቀመጫ ቦታ የለም እና በጣም ያስቸግር ነበረ። በጣም ነበር የሚያሳዝን የነበረው እና በዛ ምክንያት የአይምዶ ታማሚ ሆንኩኝ። አይኑሮንም አመመኝ። ማጣትም አለ መከፋትም አለ። በጣም ይከፋኝ ነበር። ሌሊት ባጋጣሚ ዝናብ ይዘንብብኛል። ሰኔ 16 ሰኔ 15 እና በማግስቱ ሰኔ 16 ዝም ብዬ ወደ 6 ኪሎ ፀሐይ ነበር እየመጣው እየመጣው መጣው ደከመኝና የሆነ ቦታ ቁጭ አልኩኝ። ወደ አሜሪካ አምባሲ ወደ ላይ መጥቼ እዛ አካባቢ ቁጭ ብዬ ድሪቶ ነበር ዜና አንጥፌ ቁጭ ብዬ ፎቶግራፊን አሁን ታይዋለሽ። ምንድን ቁስቁል ብዬ እንዳለው እና አቶ መለስ አየለ የራሱ ግልግል ሲንም ባለቤት መጣና በዶልፊን መኪና መጣና ክላክ ሲያርግልኝ ምንድነው ቢሲ ናኔ ጋር ምስለ ያል ነው ደማሩ ና ተመልሼ ቁጭ አርኩ። ዘድድ ቶይ ላይ አቶ ኤልያስ የሚባል አለ፣ አብሮት አንድም ሰው እያብሮት አለ ሰው አንዱ ጋው በህይወት የለም ኤልያስ አለ። አሁንም ቅድም ራሱ እዚህ ነበረ። አቶ መለስ አየለም ያው የዚህ ቤት ባለቤት ናቸው። በጉልበት ያዙኝ፣ ፎቶ ማጀመራ በስልካቸው ፎቶ አነሱኝ። በጉልበት ያዙኝ። በጣም ተጣላል። ስንጣላ እንደውም እስከ መደባደብ ደረስን ካቷዬ ከአቶ ኤልያስ ጋር እና አቶ መለስ አየለ ትዕግስተኛ ናቸው። ቆሞ ያሉ አሁን ምንድን ነው እንደዚህ እንደዚህ እንደዚህ ሲለኝ አልኖርም ከእናንተ ጋር እኔ ለራሴ ከፍቶኛል። እንደገና ይምሩታ ነኝ ምንም ብዙ ምንም እንትን እስከዚህ አላቅም። እንደዚህም ደግሞ እንደሆነ አላቅም። ለነገሩ መኪናዋን የጌርጌሴኖን የአእምሮ ህመምተኛ ምናምን ሲለኝ የሚል ጽሑፍ አለው እኔ አእምሮ ህመምተኛ አይደለም የሚል እምነት ነበረኝ። እና ይሄ የአእምሮ ህመምተኛ ናቸው የሚሉት ምናምን እየሰደኩ ከዛ ሰዎችም እዚያ ተሰባሰቡ። ክረምቱን ወጥቶ ይመጣሉ። እሱ አሁን እንደዚህ ሰው ጉዞ አቅሎ ነው ያሉት። እነሱ ረዳት ደህና የሚረዱ ናቸው፣ የአእምሮ ህመምተኛ የሚረዱ ናቸው ብሎ ሰዎች ይነግሩኛል። እዚያው አካባቢ ሰዎች። እንግዲህ ሰው ወዲያ ወዲህ ብሎ ሲነግርሽ ነገሮችን ታገናዝቢያለሽ። እና እንደዛ ሲሉኝ ገባው መኪና ውስጥ ይዞኝ መጡ። ቀጥታ ይዞኝ መጡ። እዚህ መኖር ጀመርኩኝ። ተመረመርኩኝ። ስመረመር የአእምሮህም ችግር አለብህ ተባልኩኝ። ያው ወደ መረዳት ውስጥ ገባው እና ይኖርኩኝ ኖርኝ የኖርኩኝ ሲሄድ አሚሩ ተሻለኝ ንጽናዬም እንዳየሹም ምግብ የሚያው ልብሴም ንጽናዬ እንደዚህ አልነበረም። አሁን ፎቶግራፊ እዛ ብታዩ በጣም ይገርምሻል። እና ልብሴንም ንጽናዬ ምግቤ እንደፈለግኩ በ እንደ ልቤ ነው የምጠቀመው። አይምሮ ሁን ተሻለኝ በጥሎ ታገኛለሁ አሁን ሰዎች ብዙን ጊዜ ሰለሞን አለሙዳዲ ሞቷል፣ ሰለሞን አለሙዳዲ አሜሪካ ልጆቹ አሜሪካ ልጆቹ ጋር ሄደዋል ብሎ ነው የሚያስቡት የሚያውቁት። እኔ ግን ጌርጌሴን ያለሁት፣ ጌርጌሴን እርዳታ ማዕከል ውስጥ ነው ያለሁት። የአእምሮ ሕመምተኛ ማገገሚያ ማዕከል ነው ያለሁት። እኔ አሜሪካም አልሄድኩም፣ አልሞትኩም፣ በህይወትም አለሁ እግዚአብሔር ይመስገን። አሜሪካም አልሄድኩም፣ ጌርጌሴን ያለሁት። ብዙ ሰዎች ሳቱ፣ ሰለሞን አለሙዳዲ ሞተዋል። አቶ ሰለሞን ወምዳ ልጆቹ ጋር አሜሪካ ሄዷል ብሎ ነው የሚሉት። እኔ ያለሁ ነው ብዬ መልከን ማስተላልፈው እኔ ጌርጌሴኖን ያለሁ፣ ጌርጌሴኖን ታገኙኛላችሁ። በተለይ ዮሐንስ አካባቢ የሚያውቁኛሉ። ዮሐንስ እነ ፍጹም ቤተሰቦች የሚባሉ አሉ እነ ወይዘሮ ዘነበች እነ ፍጹም ቢመጡ ጌርጌሴኖን ያለሁት እኔ እኔ እግዚአብሔር ቢረዳኝና ልጆችም ወይ ቢመጡ ወይም ደግሞ አሜሪካ ልጆች ጋር ቢሄድ ያው እንደ ድሮ ራሴን ችዬ መኖር እፈልጋለሁኝ እና ከጌርጌሴኖን ግን መራቅ አልፈልግም ዋናው ነገር በውስጥ ያለው በውስጥታ በአሁን ሰዓት ተቀርጾብኝ ያለው ነገር አይምሮ ስትቀርጽብኝ ነገር ከጌርጌሴኖን መራቅ አልፈልግም። ራሴን ችዬ ብኖርም ከጌርጌሴኖን መራቅ አልፈልግም። ጌርጌሴኖን ማለት ለኔ ቤተሰብ ሆኖኛል። ቤተሰቦቼ በጣም ጌርጌሴኖን እንደ ቤተሰብ አድርጌዋለሁ። ቤተሰብ ሆኖኛል። ጌርጌሴኖን በጣም አመሰግነዋለሁ። ልጆችን ባገኝም ልጆችን በርግጥ ባገኝ በጣም ነው ደስ የሚለኝ። እንዴት እንዴት እንደሆነ አላውቀውም መሆን ራሱ ነገር አላውቀውም። ልጆችን ባገኝ በጣም ነው ደስ የሚለኝ ከደስታ በላይ ነው የምደሰተው። የምትሰማኝ አቶ መለስ አየለን በጣም መሰግናቸዋለሁ። የማፈላለግ እንትን በጣም ለማፈላለ አፈላልገውልኛል ልጆቼንም እያፈላለገውልኝ ነው ያሉት እና በጣም መሰግናቸዋለሁ እና ልጆቼን ለማግኘት በጣም ባገኛቸው ደስት ነው የሚለኝ። ደስታውን ልገልጽልሽም አልችልም። የእውነትም አይመስልኝም ሆነ የእውነት ነው ምልሽ እኔ ልጆቼን አሜሪካ ለመኖሩ የላኩት አሜሪካ በጣም ሊኖሩልኝ እና እኔ አባባ ብሎ አባታችን ብሎ እንዲጠይቁኝ እንዲረዱኝ እንዲጦሩኝ ነበረ ሀሳቤ፣ እና አሁንም ልጆቼ ከኔ የሆነ ችግር ካልገጠማቸው ከኔ የሚርቁና በኔም ጨክኖ አይመስለኝም። ባለቤትም በሰላም በፍቅር ነው የተለያየ ነው ነት ነው ስንለያይ በእንባ ነው የተለያየ ነው። ባለቤትም ጨክና በስልክ ታለቅሳለች የሚገልምሽ ነገር እና ከኔ ጨክና የምትቀድ አይመስለኝም። የገጠማቸውን ነገር እግዚአብሔር ይወቀው እንጂ ኔ አላቅም እና እኔ እግዚአብሔር ብቻ ሰላም ጤና ያደርግልኝ እነሱንም ልጆቼንም ባለቤቴንም በእኔ የምንጨክነው አይመስለኝም። አሜሪካ ልጅ ወስዶ ማሳደግና ማስተማር በጣም ቀላል ነገር አይደለም። እና ባለቤቴና ልጆቼ እኔ በሰላም ያገናኘኝ ብዬ ነው ፈጣሪ የሚመለምነው። ባለቤቴ ወይዘሮ ሰላማዊ ተስፋ ይተፋ ልጄ ተስፋዬ ሰለሞን አለሙ፣ ልጄ ደረጀ ሰለሞን አለሙ፣ ልጄ ሚካኤል ሰለሞን አለሙ መታችሁ እንድትጠይቁኝ ወይም ደግሞ እንድትደውሉልኝ በጣም በጣም እየፈለግኳችሁ ነው ያለሁት። በጣም እየናፈግኳችሁ ነው ያለሁት። በጣም እያሰብኳችሁ ነው ያለሁት። በዚህ አድራሻ ካገኛችሁም ደውሉልኝ ነው የምለው።